ሰሞኑ ከሜሪ ጋር አስታሽቀብጧል ነበር እንዴ? ምን ነው? የት ሄደች? ምን ነው ቀናሽ እንዴ? ዊ፣ ሜሪ እኮ በእናትሽ አባቷ ታማ ወደ ውጭ ተመልሳለች። ምን ነው ያው መጀመሪያም አባቷ ትንሽ ይታማሙ ነበረ ነበር እና አሁን ባሳባቸው ተብላ ሄዳለች። ያው ነገር ነገር አትበኝና፣ ተይ ብቻ ለማንኛውም። አይሱሲ ለነገሩ እንዴት ትወጃት? እኔም ምለው ግን አንቺ ሜሪም ቆይ፣ ግን ወንድሜ ምን አስነክቷችሁ ነው እንደዚህ ክንፍ የምትሉለት? በእናትሽ እኔ አሁን በቃ

ስለ እሱ እንኳን ባታውቂ ነው የሚሻልሽ። ምን ባውቀው ችግር አለ? እሺ በቃ እኔ መናገር ስላልፈለኩ፣ መቼም ያቺ ሰራተኛ ታደለ የጸባችሁ መንስኤ ባለፈው የደወልሽልኝ ሰዓት በእሷ ምክንያት ተጣልተው ነበር ብለሽ ስለ ደወልሽልኝ ብዬ ነው። አይ በአሁኑ እንኳን ሀና ምንም አላረገች። እና ምንም ስላላረገች አዲሱ ቤት ተከትላን ሄደች እያልሽኝ ነው? አይገርምሽ፣ እኔ እሱ ነገር አልቆርጥልሽ ሲለኝ እሱም ለዛ ሆኖበት ነዋ። ቢሆንም ግን ከሁለት አንዳችን ቢቆርጥልን መልካም ነበረ። የራስሽ ጉዳይ እባክሽ ሲጀመር ሁላችሁም ችግር አለባችሁ ዊ ፈጣሪ መቼውን ጤነኛ ጓደኛ መሳጠኝ ማን እኮ ነው ያልኩ ሺ አሁን አወቅኩ። ከውጭ መጣል የተባልኩ የዳጊ ወንድም ነህ አለ ግጋት እናት ይባላል። እንዲ እባላለሁ እኮ አላልኩ። ምን ነው ሸሸሽኝ? ምንድ ነው ምን የትት ዳጊሙት እኔ በሕይወት ዘመኔ እንደሱ አይነት ቆንጆ ሴት አይቼ ማቃ አይመስለኝ። ቆይ ተመች ነው እዚህ ቤት የምትቆየው ማለት የገዝተው ሳይሻለ ምን ሆነ ነው ዳጊ፣ የአባቴ ቤት እያለ የምን ገዝተውስ ነው የምታወራው? ወይ ለአባጌ ነገርው አንተና ብሌን ዛኛው ቤት ብታርፉ መልካም ይመስለኛል። ሶ ዳጊ፣ እኔም ብቻ አይደለም ለካ የጠላኝ። ቆይ ብሌን፣ እሺ ምን አረገች? እኔ እኮ እንደ ሀሳብ ነው ያቀረብኩት። እኔ እኔም ብል የእውነት ግን እጅ ሊሰርብ አንተ ናት። ምን አሁን ስለገባች የቀ ቆንጆ ነው እባክህ፣ እያወራ ያለሁት አዎ እኛን ታገለግልናለች። ለእኔ ደግሞ ፍቅረኛዬ ናት። ዋት? ይልቃውን ግባና ልብስን ቀይር። እንደዚህ ስታይ ምንም ደስ አትልም። ሲሰጠው አይደል እንዴ? አሁን ከዚህ ጋር ነው አንድ ቤት ውስጥ ምከርሙ ከዛ ደግሞ ጭራሽ ብሌንም አለች። ለናቲ እኮ ፍቅረኛ ነች ነግሬዋለሁ። ምን አይገርምም? እሱም ስነግረው ልክ እንዳንቺ ነበር። እነዚህ ሰርፕራይዝ። ያው ሀኒ፣ ከዚህ በኋላ ምንም መደባበቅ አያስፈልግም። ፍቅራችንን ሁሉም ሰው ማወቅ አለበት? ቆይ፣ እስከ መቼ ነው እንደዚህ ሆነን ነው የምንቀጥለው? ትምህርቴን እስክጨረስ ብቻ ትንሽ ታገሽ። ነው ከዛ በኋላ በተማርኩበት ፊልድ እሱን እንኳን ባጣ የቀን ስራ እየሰራው ኛ ኖርሻል እውነት ግን፣ እንዴት አርጌ በወድ ነው ከአንተ መለየት? እንደዚህ የሞት ያህል እየከበደኝ ያለው ቢያንስ እዚህ ቤት ብዙ ፈተና አይገጥም። እናት ብሄድ ታዲያ ይኸው ወንድም ተተካርል እንዴ። አስተያየቱ በጣም ነው የሚያስፈራው። ከዚህ በኋላ ግን የማይሆን አስተያየት ካየሽ አይኑን ጎልጉዬ ነው ማውጣለት። ወንድሜ ስለሆነ አላዝንለትም። እናትና አባት ግን አሁን እንዴት እየሆኑ ነው? ያው መንፋሳታቸው የማይቀር ነው ለጊዜው እሱ አክስቷ ጋር ተመልሳለች። እሱን ደግሞ ወደፊሉ ተመልሷል። የምርህ ነው? በቃ ጋሽኝንም እንዳልተፈጠረው ወደ ስራቸው ተመለሱ። በእሱ በኩል እኮ ያለውን ከጨረሰ ቆይ፣ ሽማግሌ ቢላክን ምንም ብናደርግ አሻፈርኝ አለ። በቃ መጨረሻቸው መለየት ሆነ። እኛም ያለ ጥፋታችን በእነሱ ወጥቶት ተቀጣን። በጣም አዝናለሁ ዳጊ። ምናልባት በዚህ ነገር ራሴን ተጠያቂ ማድረግ ካለብኝ አላውቅም። አንቺ ምን አጠፋሽ?

እንዴት ነው እናቴን በደንብ እየተንከባከብሽ ነው እየተንከባከብሽ ነው ስትይ እንግዲህ አባጌ በደንብ ተንከባከቡት ሲል ነበር ሲመስለኝ ይህንን ሀላፊነት ደግሞ የሰጠች ላንቺ ነው እና ምን አጓደለችብኝ አለሽ ምንም ሌላ ነገር እንድጫምንም አልፈልግም እንዴት እንዴት ነው የምትናገሪያት በስንሰሳ ተውረት ነው እንዴ ከአንቺ ጋር ያወራ የለም ጭራሽ ከኔ ጋር ማውራት ፈልገች ነበር ሲጀመሪን ችግር ካለበት ሰው ጋር ማውራት ደስ አይለኛል አይሻ ታዲያ፣ አባገል ሲሰድብ ሰው ቤቱ ማረፍ አይችልም እንዴ? እናንተ ምንድ ነው የሚያጨቃጭቃችሁ? ማንሽ ቆንጆ፣ እስቲ ቀዝቀዝ ያለዋ ነገር ይዘሽልኝ። ማንን ነው ወይ? ቆንጆ፣ አታስቢ፣ አንቺን አይደለም። ኦይም እጂ ብቻ እሷ እንዳሆን አስተዋውቃለሁ። ያልሽን ጓደኛሽ ንድሮ ምኩራሴን አቁዋለሁ እኔ ነው ለማንኛውም ወንድሜ ተዋወቃት፣ ሶሲ ትባላለች። ካላሱ ተዋወቅሽኝ ብላ ጭቅጭቅ ስታደርገኝ ነው ይዣት የመጣሁት። አንቺ ጉዳኛ መሽ ነው ደግሞ እንደዚህ ያልኩሽ። ለማንኛውም ናት ሊተዋወቅሽ ግድ ይላል። ሶሲም እንደዛው። ዋው የእጆች ታሽ ደግሞ በጣም ደስ ይላል። ቴንኪ አመሰግናለሁ አመሰግናለሁ። ደግሞ ቆንጆ ልብሶች ገዝቼልሻለሁ። ይሄኛው ብዙ አያምርብሽም፣ ቀይሪ አያስፈልገኝም ማን ጠየቀ ይች ልጅ ልጅማ ወንዶች የሚያፈዝ ያፈዚ ነገር ማለት አንተ ኧረ ተቀመጥ ቆሞ ቀረ በጣም ይቅርታ ምን ላይ ነበር ያቆም ነው እኔ የምለው ለምን ዛሬ ታዲያ ማታ ወተን ጌዳውን ስንላና መሸ ያ እኔ ደስ ይለኛል ጥሩ ሀሳብ ነው ጓደኛሽ ግን ሀሳቤን እየተቀበለችዋል መሰለኝ ያው እንኳን እንደናመጣ ከሆነ ዳግም ይዘህ ሊሳተፍበት ደስ ይለኛል። ስጋ ቁጠር ቢሉ ጣፍ ያሉ እሱ እኮ ማለት መሬት ሲሉት አመድ ነው፣ መሬት ሲሉት አመድ። ብቲ ሀና የዳጊ ፍቅረኛ ነች እንዴ? ማን ነው እንደሱ ያለ? ቆይ እንዴት ብትንቀው ነው ወንድሜን ከሰራተኛ ጋር የምትጠረጥረው? ወይ ታዳ ለምን ሀናን ወተን ዛና እንድንል አንጠይቃት? እውነቴን ነው ብሌን። አንድም ደህና ወንድሞች የልሹም ሁለቱም ወፈፌ ናቸው። እውነቱም ወፈፌ

ሲመጣ ከሚናፍቁኝ ነገሮች ውስጥ ዋነኛው እና አንደኛው ይንደው ለታውቅ ያልቻል እስኪድ ገሚኝ ምኑ ነው የምደግምለ? ስለዚህ ውብ ፈገግታች ነው እያወራ ያለት። ቤት ውስጥ ማንም የለም ተጠራርገው ወጥተውላል። ወዴት ነው ሄዱት? እኔ እንጃ። የወንድምህን መምጣት ሊያከብሩ ምናምን ምናምን ነገር ብለው ከሶሲ ጋር ነው የወጡት። ሶሲ ሶሲ መታለች? አዎ መታ ስለዚህ ዛሬ ተንበዛብዘው ነው የሚገቡት ማለት ነው። ምን አገባን እኛ ምግብ ለቅርብን። ለጊዜው አንቺ ነሽ ነው። እስኪ ዳገመረ ምን ነው ሰው እንዳይመጣብን ፈራሽ? ቆይ ግን አንቺ ያናፍቅሽ ጠረት። ትናፍቀኛለህ ደግሞ ውስጥ ታስበው። እዚህ ቤት ውስጥ ካላንተ ማን አለኝ? ስትወጣ ኮ በቃ ቤቱ ሊበላኝ ነው የሚደርሰው። ቤቱ ከሚኖሩበት ሰዎች በልጦ ነው አንቺን ሊበላሽ የሚደርሰው። እኔ የምልህ ከዚህ በኋላ ወንድም አብሮ መኖር ልጀምር ነው እንዴ? አባዬ ካለ መከልከል አልችልም። ቆይ አሁን እያስቸገረች ነው እንዴ? ንገረኝ፣ እያስቸገረች ነው?

ያው አስቸገረኝ? አይደለም ካስቸገረች ግን ንገሪኝ። ያን እርክሱ አውቀዋለሁ፣ ሴት ሲያይ እንዴት እንደሚዘባዘብ በተለይ ደግሞ እንዳንቺ ዐይነት ቆንጆ ሴቶችን ሲያይ በጣም ይሞቃል። እኔ የምልህ ሶሲን እንዴት አያያል? ብሌን ግን የምሬ ነው፣ እኔ ጥዬሽ ልሄድ ነው። ትንሽ ከቁጣው በስተቀር በጣም ምርጥ ጓደኛ ያለች። ምን ነው ቅድም የኔን ጣት ወርውራ ሰራተኛዋ ላይ ለሐጭ ታዝረክርክ አለ ነበር እንዴ አንቺ። ፍራቱ ይርሽ እንጂ ወንድሜ አትቀይማት እሺ። ሶሲ እኮ እንደዚህ ነው ፀባዩ። አይፈረድበትም። ለነገሩ እውነቷን ነው። ቆይ ግን ምን ሆኜ ነው ይህን የመሰለው ውበት እስካሁን ማየት ያቃተኝ? ይኖ ብሌንሽ ያለችው እውነቷን ነው። አንዳንዴ የኛ ወንዶች መሬት ሲሉን አመድ ነን። ለማንኛውም እየጠጣችሁ ማን እስቲ ድምፁን ከፍ አድርገው። አዎ ከፍ አድርገው እንትን እኮ አይልቅብም ደግሞ። ምን አሰብክ? የቤተሰቦቼን ውርስ ጠይቄ ብቻዬን ራቅ ብዬ የሆነ መሬት እገዛ ነው ከዛ ዛ መሬት ላይ ትንሽዬ ቤት ሠርቼ ከዛ አንቺን የመሰሉ ቆንጆ ልጆች ንወልድ ነው። ህልሞቹን ለበቃ አንድ አይነት ናቸዋል የኔ ይቀይራል ሌላ ነው እያልሽ ግን መሰናክሎች እኮ እየበዙብን። ያው ፍቅር አለል ከፈተናችን ግድ ነው። እንደውም እኮ እኛ ብዙ አልተፈተነ ከዚህ በላይ ፈተና። በቃ እኔ ልነሳ፣ ምግብ ምናምን ልሰራራል። ደግሞ እንደዚህ የሆነን መጥቶ ሌላ ነገር እንዳይመጣ። አሁንም ፍርሃትሽ ላይ ነው እንዲያለሽ የኔን እና ያንቺ ፍቅር እኮ ጋር ውስጥ ወጥቷል። እንደውም ከዚህ በኋላ እኔ ጋር እየመጣሽ ነው የምትተኝ። አትቅ በዳጊ፣ እኔ እንደዚያ አይነት ቀልድ አይመቸኝም። ማን መቶ እንደሚያስቆመኝ አየዋለኝ ይዛ እንዴ ምንም ቢሆን ገደባችንን ባንዘል መልካም ይመስለኛል። ደሞስ ለክብሬ ምን ያህል እንደምጨነቅ ደጋግሜ እየነገርኳል? እኔ እኔ እንዲናደዱ ነው እንጂ መተሻ እኔ ክፍል ተኛ ያልኩሽ አብረን እንተኛ ብያለኝ። እኔ በቃ ሊድ አፈቅራለሁ። እኔም በጣም ነው ማፈቅር የእኔ ውስጥ

ከዛ ሰራተኛ ተብዬ ነው። ምንድን ነው? ቀረብ በይ። እንዲህ ያየሁሽ እንኳን ሀና እንጂ አንቺ ትዝ አትይኝም። አበበ፣ እና በቃ እና ይሄ ከማልቀስ አልፎ አያነፈርቅም ትይኛለሽ። ሄ የምን ለቅሶ ምናምን ነው እኔ እንዲህ ጭንቀት ምናምን ነው አይመቸኝም። ኦኬ፣ ሲስቱ ንገሪያት እንጂ ምንድን ነው? ቀይ ቀይ ቀይ እኔ ለንጋር ናትዬ። እሷ እኮ ስለዳጊ ባሰበች ቁጥር እንደዚህ ነው የሚያደርጋት። ባይሆን አንተ እቅፍ ድግፍ እያረካ ባብላት። በናች በጣም እየዞረብኝ ነው፣ ቤቱ እየዞረብኝ ነው። ተነሽ እንዴ ገና ኮሳቱ ወደ ቤት ውሰድ የሚል ይበናች። ተነሽ አልቻልኩም ነው ና የእሷን ስም አትንሳብኝ አቅልን ስተው ራሱ የማይጠፋ ውበት ወንዶች ስትባሉ እንዳለ አንድ አትራው እንዴት? ምን ማለት ነው? እኔም እኮ በወንድሞቼ ወንድ ነኝ። ላገባ ነው ምን ዋጋ አለው ብለህ ነው ኳሱ ያለው ወንድም ጋ ነው ማረጋቻለሁ። ምን ችግር አለው ታዲያ? ቀምቼዋል አላገባም ወይ? ሶሲ ግን ስታሳዘኝ። አንቺ እንደሱ መንጠጣች ምን ምን አይነት